ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩም። የመንግሥትን የሰላም አማራጭ የተቀበሉ ታጣቂዎች ወደ ሰላማዊ ሕይወት እንዲመለሱ እየሰራ መሆኑን የጎንደር ከተማ አስተዳደር ሰላምና ፀጥታ መምሪያ አስታወቀም። ታጣቂዎቹ በአዘዞ ጠዳ ክፍለ ከተማ የታድሶ ማሰልጠኛ ማዕከል ስልጠና እየወሰዱ ነው። ከስልጠና ያገኙትን ልምድ ተጠቅመው ማህበረሰባቸውን በቅንነት እንደሚያገለግሉ ሰልጣኞች ተናግሯል። ያየፈንቴ ዝር ስራ አለው። የመንግስትን የሰላም ጥሪ የተቀበሉ ታጣቂዎች በአዘዞ ጠዳ ክፍለ ከተማ የተሃድሶ ማሰልጠኛ ማዕከል ስልጠና እየወሰዱ ይገኛሉ። ስልጠና ሲወስዱ ያገኘናቸው አካላት የሰላምን አስፈላጊነት በመረዳትና አማራጭ በማድረግ የመንግስትን የሰላም ጥሪ መቀበላቸውን አንስተዋል። ደግፈው ቢሮሰማ መኮንን እባላለሁ። ሁለት አመት ሙሉ ጫካኔ ነበር። ከጦርነት ጉዳት እንጂ ጥቅም እንደሌለው አይተን እኛም ተመልሰናል። መንግስትም ጥሩ ነገር እያደረገልን ነው። ሰዎች የማይሳሳት የለም። ከስህተት መል ተመልሰን ያው ጥሩ ነው የሰጡን ስልጠና። ጥጋው አቡሀ ይባላሉ። ሰላም ከቤተሰብም ከራስ ጀምሮ ነው። ሰላም ለሁሉም ጠቃሚ ነው። ሰላም አለመኖሩ ክልላችን ወደላ መንገድ የተዛባች ትገኛለች። ከስልጠና ያገኙትን ልምድ በመጠቀም ማህበረሰባቸውን ለማገልገል እንደሚተጉ ያነሱት ሰልጣኞቹ፣ በጫካ ያሉ ታጣቂዎች የሰላምን አማራጭ እንዲከተሉ ጥሪ አቅርበዋል። ያሉትም ጓደኞቻችን በመደወልም በተለያየ ምክንያት ግቡ ሰላም ጥሩ ነው። እኛ ያው የሰላሙ ተጋሪ ሆነናል። እንደኛ መሆን አለባቸው ሚል ነገር መልእክት እናስተላልፋለን። ሽማሙ ዘለቀ እባላለሁ። ሰላም እስከሚሆን ድረስ ካለው የጸጥታ መዋቅር ጋር አብረን እየተንቀሳቀስንን ከውጭ ያሉትን ወንድሞቻችንም በምክር የመካከረን ወደ አግብተን ወደ ነበረንበት ስራ ወደ ንግድ አለማችን እንቀላቀል እንፈልገው ነ በሰላም ይመኑ። አያሌው እባላለሁ። የተሃድሶ ኮርስ ወስጄ ህብረተሰቤን በቅንነት አብሬ ማህበረሰቡ ሁኜ ለመኖርና ለማገልገል ያው ተዘጋጅቻለሁ። የራሳችን ህይወት ያለ ድንጋጤ ያለ ስጋት ከመንግስት ኮን ሆነ እንኖራለን። ልጅ ማሳደግም አንድ ጸጋ ስለሆነ፣ የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ያለልኝ አለም የሰላም አማራጭን የተቀበሉ አካላት የተሃድሶ ስልጠና እየወሰዱ መሆኑን ገልጠዋል። የሰላም አማራጭን ተከትለው የመጡ የቀድሞ ተዋጊዎችን ለማቋቋም ዲዲአር በሚል ፕሮግራም ታቅፈው ሁሉም ሰው እዚህ በምታዩት በጸዳ ጊዜያዊ ማሰልጠኛ ተቋም ትልቅ ስራ ርብርብ እየተሰራ ነው ማለት ነው። አሁንም ቢሆን የሰላም በሩ ክፍት ነው። ሁሉም በሰላም መጦ ችግር አለ ሚለውን ተዋይቶ ፈጥቶ ሰላም አማራጭ ተከትለው ህይወታቸው እንዲመሩ ነው የእኛ ፍላጎት እንደ ከተማ አስተዳደሩ ማለት ነው። ሰልጣኞች ከስልጠና ያገኙትን ልምድ በመጠቀም የአካባቢያቸውን ሰላም ሊያስጠብቁ እንደሚገባ ማሳስበዋል። ከነዚህ ሰዎች ብዙ ኃላፊነት ነው ያላቸው አንደኛ በትጥቅ ትግል ያሉ ወንድሞቻቸውን እንዲያመጡ ሁሉም ሰው ርብርብ እንዲደረግ መግባባት ላይ ተደርሷል። ሁሉም ሰው ሰላም ምንም አይተኬ እንደሆነ ተረድተው እነሱም ያልመጡ ወንድሞቻቸውን በሰላም እንዲመጡ ለማድረግ ትልቅ ርብርብ እንደሚጠበቅባቸው የቤት ስራ ሰጥናቸዋል ማለት ነው። ስለዚህ ከዚያ አኳያ ሁሉም በቃል ገብተው እንመልሳለን፣ ያጠፋነው እንንከሳለን በሚል ነው እዚህ ሁሉም ሰው የምታዩት በኮሚትመንት ነው እየሰራ ያለው ማለት ነው። የመንግስትን የሰላም ጥሪ የተቀበሉ አካላትን መልሶ ለማቋቋም እንደሚሰራም ተመላክቷል። የወልቃ የጠገዴን ማህበረሰብ ማንነት በማጽናትና ወሰኑን በመጠበቅ ረገድ በርካታ ተግባራት መከናወናቸውን የወልቃይ ጠገዴ ሰቲት ሁመራ ዞን አስተዳደር አስታወቀም። ከወሰንና ማንነት ጋር በተያያዘ የተከናወኑ ተግባራትን የሚገመግም መድረክ በሁመራ ከተማ ተካሂዷል። የወልቃይ ጠገድ ማህበረሰብ የማንነት ጥያቄ የመላው አማራ ጥያቄ ነው ያሉት የዞኑ ዋና አስተዳዳሪ አቶ አሸተ ደምለው በዚህም በርካቶች የህይወት መስዋዕትነት መክፈላቸውን አስታውሰዋል። የማህበረሰቡ ጥያቄ ምላሽ እንዲያገኝ ህግን መሰረት አድርገው ሲሰሩ መቆየታቸውንም አቶ አሸተ ተናግሯል። የማንነት ጥያቄው ህጋዊ ምላሽ እስኪያገኝ ድረስ እያንዳንዱ ሰው የበኩሉን አስተዋጽኦ እንዲያበረክትም አሳስቧል። የዞኑ ማህበረሰብ በቋንቋ መናገሩ ከቦታ ቦታ ተንቀሳቅሶ መስራቱና መደራጀት መቻሉ የማንነት ጥያቄው ካስገኛቸው ፍሬዎች መካከል ናቸው ያሉት ደግሞ የዞኑ ምክትል አስተዳዳሪና የወሰንና ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ ናቸው። በአገራቸው ላይ ግፍና መከራ ሲደርስባቸው መቆየቱ የቅርብ ትዝታቸው መሆኑን ያስረዱት ኮሎኔል ደመቀ ሁሉም ሰው ሊረዳው የሚገባ ፍትሐዊ ጥያቄ ነው ሲሉ ከህወሓት የባርነት አገዛዝ ነጻ የወጣው ማህበረሰብ ዛሬ ነጻነት አየር እየተነፈሰ መሆኑን ኮሎኔሉ ተናግሯል። ይህንን ማስቀጠል ዋናው ተግባር ስለመሆኑም አስረድቷል። በክልሉ የተፈጠረው የጸጥታ ችግር የማንነት ጥያቄው በሚፈለገው ልክ ውጤት እንዳያመጣ ምክንያት መሆኑንም በውይይቱ ተገምግሟል። መረጃውን ያደረሰን አምሳላ ሞኘ ነው። በዓለም በሰሜን ተራሮች ብሔራዊ ፓርክ ብቻ የሚገኘውን ብርቅ የዱር እንስሳ ዋላይ ቤክስ ለመጠበቅ እንደሚሰራ ቱሪዝም ሚኒስቴር አስታወቀም። ለመጥፋት አደጋ የተጋረጠበትን የዋላይ ቤክስ የዱር እንስሳ ደህንነቱን ለመጠበቅ የአፍሪካ ዋይልድ ላይፍ ፋውንዴሽንና ሌሎች አጋሮች በተገኙበት በጎንደር ከተማ ውይይት ተካሂዷል። አገኙ አበው ዝርዝር አለው። የስሜን ተራሮች ብሔራዊ ፓርክ እንደ አውሮፓውያን አቆጣጠር በ2018 በአደጋ መዝገብ ውስጥ ገብቶ እንደነበር የተባበሩት መንግስታት የሳይንስ የባህልና የትምህርት ማዕከል ዩኔስኮ አስታውቆ ነበር። በማህበረሰቡና በመንግስት ጥምረት በተሰራው ስራ የፓርኩን ህልውና መመለስና ከአደጋ መዝገብ ማውጣት እንደተቻለ የፓርኩ ጽህፈት ቤት መረጃ ያመለክታል። በጊዜው ከ150 እስከ 200 ድረስ ሲገመት የነበረውን የዋሊያ አይቤክስን ቁጥር ከ860 በላይ ማድረስም ተችሎ ነበር። ይሁን እንጂ የኮሮና ቫይረስ መከሰት የሰሜኑ ጦርነትና በፓርኩ ላይ አደንን ጨምሮ የሚደርሱ ጉዳቶች በኢትዮጵያ በሰሜን ተራሮች ብሔራዊ ፓርክ ብቻ የሚገኘውን የዋሊያ አይቤክስን ቁጥር ዳግም እንዲቀንስ አድርጎታል። የፓርኩ ጽሕፈት ቤት ኃላፊ ማሩቢያ አድግልኝ፦ ለምሳሌ ፓርኩን የማስፋት ስራ ከኮሚኒቲው ጋር አዌረስ የመፍጠር ሰት ሰርቶ የተሻለ ወደ 865 አካባቢ ደርሶ ነበር። ነገር ግን ከዚህ ከኮቪድ በሽታ ጀምሮ ያው የቱሪስም እንቅስቃሴም ለስራችን አደጋች በመሆኑ የጸጥታውን ጉዳይ ተከታትሎ በአሁኑ ሰዓት እንግዲህ እንግዲህ እንግዲህ እስካሁን ባለን ኦፊሻል የሆነ መረጃ ሶስት መቶ ስድስት ነው ደርሶ ያለው እና በጣም የቆለቆለበት ሁኔታ ነው ያለው። እቅዱ የተዘጋጀው ስድስት መቶ ለማድረስ ነው። ጥረት እናደርጋለን ከዛ በኋላ ደግሞ ከዛ በላይ የሚሆንበት ነገር እንሰራለ ተብሎ ነው እየተንቀሳቀስ ነው ያለነው። የዋሊያ አይቤክስ እንደነት ለመጠበቅ ማህበረሰቡን ያሳተፈ ስራ መስራትና ከፓርኩ ተጠቃሚ እንዲሆኑ ማድረግ መፍትሄ ነው ያሉት የጃናሞራ ወረዳ ህዝብን በመወከል የህዝብ ተወካዮች ምክር ቤት አባሉ በብል ሙላት ጠቅሰዋል። ህዝቡን ተጠቃሚ ማድረግ አለብህ። የባለቤትነት ስሜት እንዲኖረው ማድረግ ያስፈልጋል። በየቤተ እምነቱ በቤተክርስቲያን በሰንበቴው በማህበራት ትልቅ የግንዛቤ ስራ ከተሰራ እኔ አሁን ያለበት ደረጃ ይመለሳል የምን እምነት አለ። የዋሊያ ጥበቃ ብሔራዊ ስትራቴጂ ተቀርጾ በጥናት የተመሰረተ ስራ እንደሚሰራ ደግሞ የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር ኩመራ ዋቅጅራ ጠቅሰዋል። በልዩ ሁኔታ ዋሊያን ለመጠበቅ የሚያስችል ስትራቴጂ የአስር ዓመት ተነድፏል። በዚህ ላይ እንግዲህ መክረን ይህንኑ ለመደገፍ ለመስማማት እና የየድርሻችንን ለመወጣት ቶሎ ብለን ወደ ተግባር ገብተን ይህንን ያሽቆለቆለውን ቁጥር መልሶ እንዲያገግም ለማስቻል ያለመ ነው ማለት ነው። የሰሜን ተራሮች ብሔራዊ ፓርክን ስነ ምህዳር ለመጠበቅና የዋሊያ አይቤክስን ቁጥር ለማሳደግ ቱሪዝም ሚኒስቴር ከሌሎች ተቋማት ጋር በትብብር እንደሚሰራ የቱሪዝም ሚኒስቴር ሚኒስትር ዴታ ስለሺ ግርማን ስተዋል። የፌዴሬ ቱሪዝም ሚኒስቴር በሀገራችን ውስጥ ያሉ የባህል ታሪክና የተፈጥሮ ሀብቶች በተለይ ብሔራዊ ፓርክና የዱር እንስሳት በአግባቡ እንዲጠበቁ አንዱ አግሬሲቭሊ እየሰራን ያለንበት ጉዳይ ነው። የጠበቅከውን ያለመሀውን ህብረተሰቡ ሊጠቀምበት ይገባል። ስለዚህ ይህን ታሳቢ በማድረግ ስትራቴጂዎቹን እንዲነደፉና እንዲተገበሩ በማድረግ ከዱር እንስሳ ጥበቃ ጋር በመሆን በቅንጅት እየሰራ እንገኛለን። መንግስት ከአምስቱ የሀገር በቀል ኢኮኖሚ ሪፎርም ውስጥ ቱሪዝምን አንዱ አድርጎ እየሰራ መሆኑን የጠቀሱት ሚኒስተር ዴታው ፓርኩን ለማልማትም እንደሚሰራ ተናግረዋል። የፌዴራል ቱሪዝም ሚኒስቴር ከደባርቅ ዩኒቨርሲቲ፣ ከአማራ ክልል ባህልና ቱሪዝም ቢሮ እና ከዱር እንስሳ ጥበቃ ባለስልጣን ጋር በመተባበር ለጋሽ ድርጅቶችንም በማስተባበር እነዚህ አስፈላጊ የሆኑ መሰረተ ልማቶች ለቱሪስቶች አስፈላጊ የሆኑ ፋሲሊቲዎች ሉ በመዳረሻ ልማት በኩል የምንሰራ ይሆናል ማለት ነው። የአፍሪካ ዋይልድ ላይፍ ፋውንዴሽንን ጨምሮ ሌሎች ባለድርሻ አካላት የተሳተፉበት የዋሊያ አይቤክስ ደህንነት ለመጠበቅ ያለመ ውይይት በጎንደር ከተማ ተካሂዷል። ግብር መክፈል ሀገራዊ ኃላፊነትን መወጣት መሆኑን በመገንዘብ የሚጠበቅባቸውን ግብር እየከፈሉ መሆኑን በጎንደር ከተማ የሚገኙ ነጋዴዎች ተናገሩም። ለምስጉን ግብር ከፋዮች እውቅና በመስጠት ግብርን በተገቢ መንገድ ለመሰብሰብ እየሰራ መሆኑን የጎንደር ከተማ አስተዳደር ገቢዎች መምሪያ አስታውቋል። ቃል ኪዳን አይሌ በዝርዝር ተመልክተዋለች። ዜጎች ቤትና ንብረት በማከራየት እውቀታቸውን በመሸጥ ወይም በተሰማሩበት የስራ መስክ ከሚያገኙት ገቢ ላይ በሕግ በተቀመጠው መሰረት ግብር መክፈል ይጠበቅባቸዋል። በጎንደር ከተማ ካነጋገርናቸው ግብር ከፋዮች መካከል በሚያገለግሉበት ድርጅት የፋይናንስ ኃላፊ ሆኑት ማሬ ድረስ ና በንግድ ስራ ላይ ተሰማሩት አቶ ኡስማን ካሳ ግብር መክፈል ኃላፊነትን መወጣት መሆኑን በመገንዘብ በሚጠበቅባቸው ልክ ተግባራዊ ለማድረግ እየሰሩ መሆኑን ነግረውናል። ከመጀመሪያው ጀምሮ ግብይ ስናደርግ ሁሉም በርሴት ነው የምንሸጠው። በወቅቱ ነው ግብራችን ምንከፍል። በየወሩ ግብራችን የባት እንከፍላለን። የአመት ግብራችን ደግሞ ከትርፋችን ተመርኩዘን ለመንግስት ገቢ እናደርጋለን። አሁን ደግሞ ተሻሽሎ በኦንላይን የመጣው እንትን ለእኛ በጣም አሪፍ ነው። በጣም ስራ ያቀልልና ኦንላይን ነው ሪፖርት የምናደርገው። ግብር መክፈል ኃላፊነትም ጭምር ነው። ኃላፊነትም ተሰምቷን በኃላፊነት ደረጃ ነው ምንከፍል። ግብር በሰአቱ ነው ምንከፍለው ሽያጮችንም በደረሰኝ ነው የምንሸጠው። ግብር መክፈል ሀገር እንደሚያስቀጥል ስለምናውቅ ግብር መክፈል እንደ ኃላፊነት ሳይሆን እንደ ግዴታ ነው የምንቆጥረው። የጎንደር ከተማ አስተዳደር ገቢዎች መምሪያ የግብር ትምህርትና ኮሚኒኬሽን የስራ ሂደት አስተባባሪ ከፍ ያለው ሙሉ አለም እንደ ከተማ በበጀት ዓመቱ የቅዱን 36 በመቶ ብቻ ገቢ መሰብሰብ መቻሉን በማመላከት ለምስጉን ግብር ከፋዮች እውቅና እየሰጡ መሆኑን አስታውቀዋል። አጠቃላይ የሰበሰብ ነው ወደ አንድ ነጥብ አራት ቢሊዮን ብር ሊደርስ የሚችል ሀብት መሰብሰብ ችለናል። ለህግ የተገዥ የሆኑና ምስጉን ግብር ከፋዮች የሚባሉት ቁጥራቸው ትንሽ ቢሆኑም ለይተናል። ከ42 በላይ ናቸው። አንዳንዶቹ በክልል ደረጃም እውቅና እየሰጠነ ነው። እንደ ከተማም ለይተን እውቅና ቅና እየሰጠን እያበረታታነ ነው። በህግና የታክስ ህጉ የሚለውን ካልተከተለ ግብር ከፋዮቻችን ዋጋ ያስከፍላል። የግብር ህጉ በሚያዘው አግባብ ወደ ህግ ማስከበር ወይም ደግሞ ወደ ትክክለኛ መስመር እንዲመጡ አበክረን እየገለጽን ነው። ዜጎች የሚፈልጓቸውን የልማት ስራዎች ለመስራት ግብር መሰረት መሆኑን የገለጹት አቶ ከፍ ያለው አገልግሎት አሰጣጡን ፍትሐዊ ለማድረግ እየተሰራ ነው ብለዋል። እንደ ከተማችን እንደ የሚፈለጉ በርካታ የተዳከሙ የልማት እንቅስቃሴዎች አሉ። እነዚህ ጥያቄዎች ሊመልሱ የሚችሉት ብቸኛው አማራጭ ሀቅ ግብር የሚሰበሰብ ሀብት እንደሆነ አምኖበት የንግድ ስርዓቱን በማዘመን አገልግሎት አሰጣጡን ፍታዊ በማድረግ የግብር አጣጣሉንም እንደዚሁ ሳይንሳዊና ፍታዊ በማድረግ ከተማ አስተዳደሩ በራሱ ሀብት ሰብስቦ በተለይ ከካሳ ጋር ከመልሶ ግንባታ ጋር የተለያዩ ሕብረተሰብ ኑሮ ሊያሻሽሉ የሚችሉ የልማት መሰረተ ልማቶችን ለመዘርጋት ከተማው ራሱን መቻል እንዳለበት አልሞ እየተሰራ ነው ያለ። ለግብር ከፋዩ ማህበረሰብ ግንዛቤ በመፍጠርና የምክክር መድረኮችን በማዘጋጀት ለውጥ በሚያመጣ መንገድ ግብርን ለመሰብሰብ እየተሰራ መሆኑ ተመላክቷል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየው ነበርኩ። ጤና ይስጥልኝ።